ያለበትን ነገር ለመጠየቅ የመጣት ከዛ በኋላ ሀብ ናረገ ጓደኞቹ የመጥተው እያደሩ ቤት እየጠየቁኝ ነበር። ቴ ዳኒ ተብዬው ፍርድ ቤት ሄድክ እንዴ ወይ ጓደኞች ለምን በአጥሜት አላረሱም ነበረ? ፍርድ ቤት ሄድክ እንኳን ደህና ሄድክ እንኳን ደህና ገባ። ከትናንትና ወዲያ ከትናንትና ወዲያ መጣ። ህግ ቦታ ሄዳችሁ ሞታችኋል። ስንት ሰው እያለቀ እየሞተም እንኳን ነፍስ አላደናችሁም። እንኳን ይሄንን የአልጋ ላይ ፕራንክ የተሰራ እነ ናታን ባሉበት መታጠየቀች ምክንያቱ ናይቱ አዳለ ሚስጠይቅ ነበር። የሰው ሚስት ምን ስለሆንክ አንተ አስገብተህ እንድጠይቅ ታደርጋለህ? ምን ስለሆንክ እሱን ጠልተኸው ሚስቱን ምን ልታደርጋት ለምን አስገባት? ያችሁ ፍቅረኛው ትሁን አትሁን እንኳን ምንም መረጃም ማስረጃም የላቸውም። አያችሁ ዝም ብላችሁ አሁን ፍቅረኛዬ ናት ብሎ ያውቃል እሱ አያውቅም። ነገሩ ነው ወደ ክስ ይሄዳል። በኋላ ተወዳት፣ የምታከብራት ከሆነ ታዲያ ሃይሚሻን ለምን ሀይሚ ሃይሚ እያልክ ወረቀቱ ላይ በሙሉ ጨረስከው ታዲያ ማሳጅ ዝንጅብል መሆንህን በጣም ያስታውቃል። እዚህ ጋር ሴት ልጅ ተንበርክካ ለምናህ እንኳን አንተ አሁን ትሄዳለህ። የእውነት ቢሆን አይደረግም ቢሆን፣ በጣም ነው የምታስጠሉት ልክስክሶች። አሁን ለብራንክ እናንተ ስታረጎል ነበረ እንዳላረገ ሰው አሁን እንደጤነኛ ሰው ደግሞ ያውራላቸው። ምንም አያደርግም፣ ምንም ነገር አንተ ሸቤ ጨምረህ ብሩ ኦኬ፣ እናንተ ከሀይም ጋር ልትኖር ነው። እጄ ይተሳሰራል። ምን ስለሆንክ እጄ ይተሳሰራል? ይታቃታል፣ ይታቃታል። ስሟ ነው ነው። እናያለን። ፍቅር ያሸንፋል። እውነተኛ ፍቅር። ዞር አንተ። ሸፔ እንዳትገባ እጠነቀቅልሃለሁ። ሶሲም ማሳለፋ እንደማሰጠው። ቦርኬ እናውቃለን። የሰራው ስራ ምንም ጥፋት የለበትም። ትንሽ በተማታው በተማታው ላይ ትንሽ ሊኖርበት ይችላል። እሱም ደግሞ ሕግ የሚያዩ ነገር ነው። ስምህን አጥፍቻለሁ ስትል ነው አሳየኝ ስትለው እምቢ ስላለህ ወደ ዱላ ገብቷል። ይሄ የስሜት ጉዳይ ነው። በልህን የመታው አስቦበታል። አይደለም ምንም አታመጣም። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዳኒ ቪዲዮ ለቋል፣ እሱም ፍርድ ቤት ሄዷል። ኮመንቱን እንዳለ ሳየው ብሩክ ጀግና ምትሉ ጀግና ወንድ ልጅ እኮ ይታሰራል፣ ይደበደባል፣ ስደት ይሄዳል፣ ጦርነት ይሄዳል። እንዴ ብርቃችሁ ነው እንደ እናንተ እንደዚህ የሰው ሞራል ምትጎዱት እንደዚህ ብላችሁ እንደው ማለት ነው የቡቡ እህቶች ማለት ነው፣ እስተመጨረሻው ድረስ ምን ነገር ቢፈጠር እንዳትፈሩ እንዳትፈሩ። ይጋፈጥ እስኪና ያለን ደግሞ ስርቤት ቤት የሚያደርሰው ነገር ሲባል በመጀመሪያ ተጠይቆ ጥፋታቸው ታይቶ ምናምን ምናምን ነው። ከዛ በኋላ እንትን የሚለው በውጭ በጠበቃ መከራከር ይችላል። እኛ ለብሩኬ አናንስም፣ እግዚአብሔር ምስክር ነው። እንደዚህ እውነት ከሆነ ማለት ነው፣ ግን እውነት አይደለም አይደለም ገመሬ ነው የምላቸው። እውነት አይደለም። ሲቀጥል ደግሞ ማለት ነው አንተ ዳኒ ተብዬው ዝንጅብል የሆንክ ደንጎሎ ማለት ነው፣ አሁን ትናንትና ብሩኬን አውቀኸው ሃይሚን እንኳን ምኑ እንደሆነች እንኳን በደንብ ሳታ ገና በግምት በግምት እኮ ነው እያወራ ያለው በግምት አብራው ስለሆነች አብራው ስለሰራች ፍቅራቸውን እኛም እንኳን አናቅ አናቅም። እኛም እንኳ ማለት ነው ያፍቅራት ያፍቅራት እኛም አናቅም ግን በሚያደርጉት ነገር በሪያክሳቸው በሚሆኑት ነገር በሚተሳሰቡት ነገር ፍቅረኛ ቢሆኑልን ብለን እኛ የራሳችንን አስተዋጽኦ እያደረግን ነው የምንወዳቸው እንጂ ምን እንደሆኑ እኛ እንኳን አናቅም። እንኳን አንተ ማለት ነው እናቴ ደብዬው ፍቅረኛ በእርግጥ ቤተሰቦች ቤተሰቦች ሊደብራቸው ይችላል፣ ግን ሕግ ቦታ ስለሄደ ይሄ ራሱ አንድ ውሸት ነው። ምክንያቱም ምንም የሰማው ያየው ነገር የለም ብሩኬ ፍቅረኛ ሀይሚ ሲል ሰምቷል አልሰማም። በቃ ልክ እንደ ፍቅረኛ ሆነው ስለሰሩ ነው ሶ አንተም አንተ አሁን ስለ ስለ ሀይሚ ነው ወይስ ስለ ባለቤትህ ነው እዛ ፍርድ ቤት ሄደህ ማውራት ያለብህ? ባለቤት ግን ለመመለስ ነው ወደ አንተ ወይስ ደግሞ ቅያሪ ሀይሚ እንድትሰጥ ነው? እዛ ፖሊስ ጋር ሄደህ ሀይሚ ሀይሚ ሃይሚ የምትለው ወረቀቱን በሙሉ ማለት ነው። ጉዳይህ እኮ ከብሩህ ጋ ነው። የሃይሚን ስም የሚያስነሳ ነገር ምንም ነገር የለም። ጉዳይ ከብሩህ ጋ ነው፣ አንድና አንድ ማለት ነው። እሷ ይቅርታ ጠየቀች፣ እግር ላይ ወድቃ። አንተ ግን ፍርድ ቤት ሄድክ። ኦኬ፣ እንኳን ሄድክ፣ ምንም አታመጣም፣ ምንም አይመጣም። እንደው ቤተሰቦች ምንም ምንም ምንም እንዳትፈሩ፣ ምንም አለ ምንም ነገር አይፈጠርም። ውሸት ነው፣ የምሬ ነው። አውቆ ዳኒ አላ አይደለ ብዙ ቤተሰቦች አሁን በብሩክ በኩል ብዙ የሚወዱት ቤተሰቦች አሉ። በዳኒ አለው ፎሎወር አለው ግን ያን ያክል አይደለም። እንደ ጨረቃ ፋሚሊ የሚሆን የለም በአጠቃላይ ማለት ነው። ድፍን ቡታጅራ ዩቲዩበር አለ ግን እንደ ጨረቃ ፋሚሊ የሚሆን ማንም የለ። የተመሰከረላቸው ናቸው እነሱ ማለት ነው። ሶ አሁን ብሩክን በእንደዚህ አይነት ነገር ሼፕ ያስገብታ። አሁን አንተ ቻናልህ ራሱ ጥሩ የሚሆን ይመስልሃል? አካሄዱን ራሱ አስተካከል። ሲጀመር ጨረቃ ፋሚሊ ጋር የመጣኸው አንድ ቻናልህን ለማሳደግ ነው። ስለዚህ ቻናልህ የሆነ ነገር ሳይሆንብህ ወደ ነበርክበት ብትመለስ ዳኒ የተሻለ ነው ብዬ አስባለሁ። ህግ ጋር ሄድሃል፣ እርግጠኛ ነኝ። ይሄ ህግ ቤት ሳይሆን የምንድን ነው እንጃ፣ አይዶን ነው የሆነ መጋዘን የሚመስለው። እንጂ የህግ አካላት እኮ ከኋላ ደብተሮች አሉ፣ ምናምን ነገሮች አሉ፣ የሆነ የሚታሰርበት ምናምን ነገር አለ። ይሄ ምንድን ነው? የህክምና ስቶር ነው እንዴ የገባችሁት እህረ ፈጣሪ ተዋ ተዋ ተው እንዴ! በእኛማ በሞራላችን እንትን አትበሉ። ለማንኛውም ማለት ነው የጨረቃ ፋሚሊዎች፣ የቡቡ እህቶች ማለት ነው ምንም እንዳትፈሩ። ምንም ይሄ ዳኒ እናንተን ሊያስፈራራችሁ ነው የመጣው። የመሬ ነው ብላችሁ ኮመንት ስር ደግሞ ጀግና ጀግና የምትሉት ምን ይዋጣችሁ አይባልም። ሲጀመር እንኳን ለፕራንክ እንኳን ለፕራንክ ሰው ገሎ እንኳን ኢትዮጵያ ላይ ታስሮ አያውቅም። አያቅም እውነቱን አስረግጬ ስነግራችሁ፣ አያቅም። እንደውንም ይልቅስ ሰባት መቶ ነው ምናምን ሺህ ብር አብይ ብድር አለብን ክፈሉ እየተባላችሁ ነው። ወይኔ አንዱ አሳቀችኝ። ዘረኛ እንዳትሉኝ ይቅርታ አድርጉልኝና ሲበደሩ በኦሮምኛ ሲከፍሉ በአማርኛ ብላ ቲክቶክ ላይ በሳቅ ነው እግዚአብሔር እናስቀኛለች የምሬ ነውና እኔ አይደለው የሚያልኩት ቤተሰብ በኋላ እንዳትቀየሙኝ እና ማለት ነው ብሩክ ምንም አይነት ነገር እንደማይደርስበት በጣም እርግጠኛ ነኝ በጣም በጣም ቢሆን እንኳን እንደው እስር ቤቷን ድርግጥ አያደርጋትም በቃ እህቶቹ እኛ እህቶቹ ለእህቶቹ ነው ዛሬ የማስተላልፈው ይሄ መልእክት ምንም አይነት ነገር ሀሳብ ፍርሀት እንዳይገባቸው ወንድ ልጅ ነው በቃ ምንም አይሆን ቢታሰር ሟሟል እንዴ ይሞማ እንዲህ አባቴ ድሮ ማለት ነው፣ ወንድ ልጅ በጥፊ ይመታል፣ ይታሰራል፣ ይደበደባል፣ በቃ ከሁሉ ነገር ተጋፍጦ ወንድ ልጅ መከራው ብዙ ነው ይላል አባቴ ማለት ነው ሰ ምንም እኛ አንፈራም። እንዳትፈሩ፣ የብሩክ እህት የሆናችሁ እንዳትፈሩ። የምር የምትወዱት ከሆናችሁ አለን፣ እስከ መጨረሻ ድረስ አለን። የምሬ ነው እና ምንም ነገር አይፈጠርም፣ አትፍሩ። መሳደባቸው አይቀርም፣ ተሳደቡ፣ ምንም አይመስለኝም። ለሚሳድቧቸው ሰዎች ደግሞ ቦታ ትስጡ ቦታ እንዳሰጡ አንድ እና አንድ የብሩክን እርምጃ ብቻ ነው የምንከተለው። አሁን ብሩክን ሸ ቤጀምር አንተ ከሀይሚ ጋር ልትኖር እባክህ ገና እንደምፈልግና እንደማፈልግ እኮ አልጠየካትም እኮ አልጠየካትም። ተጠይቀህ ምላሽህ ግን ምን ይሆን ይሆን? ይሄ ሁሉ የፎከርከው ነገር በኋላ ምላሹ አንተ ላይ አንተ ተመልሰ ቄለንጦ እንዳስገባና ማለት ነው እንዳልስቅ እንዳልስቅ። አጀማመሩ አላማረኝም አላማረኝም። ብሩክ እኮ እውነትን ይዞ ነው እየተጋፈጠ ያለው። እውነትን ይዞ ነው እየተጋፈጠ ያለው። ህግ በጉቦ ነው የምታሳስረው? በምንድን ነው የምታሳስረው? ቤተሰቦች፣ አንድ ያልገባችሁ ነገር ቡቡ ስለተማታ ብቻ ሸቤ ይገባል ብላችሁ የምታስቡ ሰዎች አላችሁ። ይሄ መማታቱ እኮ ኖርማል እኮ ነው። ማንም ሰውም የሚያደርገው ነገር ነው። እኔ ራሱ የማደርገው ነገር ነው። ምክንያቱም በልህ ውስጥ ማለት ነው። ምክንያቱም አሳየኝ አለው ያላደረገውን ነገር አድርገሃል ብሎ በሚዲያ ላይ ከፍቅረኛው እሺ ፍቅረኛው ብሎ አላደር ከፍቅረኛው አለያየው። ፍቅረኛውም ትሁን ምንም ትሁን ማለት ነው ፍቅረኛዬ ሲል አልሰማም። ገና በይሆናል ነው የእሱም ዳኒ ዳኒ ፍቅረኛዬ ሲል እንደውም እሱ ቪዲዮ ላይ አለ ይሰማል። የእሱ ማለት ነው የእሱ እንደውም ፍቅረኛዬ አማገጠብኝ ምናምን ቢል ያስኬዳል። ግን ደግሞ ያማገጠበት ቦታ ልብሷን ብታስተካክል ምንም ብትልም ከዛ በኋላ አንተ ካልነካሃት ማለት ነው። ከብሩክ ጋ ምንም አይነት ንክኪ እንደሌላቸው ይታወቃል፣ ይመረመራሉ። ምን ችግር አለው? ከዛ በኋላ ግን አንተ ካላማሰልክ ነው ይሄ የሚሆነው። ካማሰልክ አለቀ። ልካላስ ምንም ብሩክ አይመለከተውም፣ ምክንያቱም በቃ ያለቀ ጉዳይ ነው። እና በጣም ነው ያናደደኝ። ማለት ለማለት ይሄዳል። እንዴት ትቸክስብናለህ አንተ? በኛ በኛ በጨረቃ ፈምሊ ችከሳ አይነፋም አይነፋም። ዳኒ ወደ ቀልብ ተመለስ፣ ለቻናል ስትል ራስን አስተካከል። ደግሞ የምታወራውን ወሬ አስተካከል። አፉን ሲከፍት ምናምን አትበል፣ ካንተ በላይ ክፍታፍ የለም። ስነ ስርዓት ይዘ፣ በስነ ስርዓት እንደወንድ ሆነ አውራ። በቃ ህግ ቦታ ብትሄድ ማንም አይፈራህም። እንደወንድ ሆነ አውራ በቃ ስነ ስርዓት ይዘ ማውራት፣ ያለብህን ነገር መናገር ያለብህን ቃለመጠይቅህን ፈጽም፣ አለቀ። ሌላ ትርፍ ወሬ ምናምን መናገር የለብህም። ሀይሚጋ ሲያይ እጀ ይተሳሰራል ምናምን እንዴ ለምን ጥፍርፍር ብራ ብላህ ትታሰር? ምን አገባንኛ? ምን አገባን? ሀይሜን እንደማታገኛት መቼም ይሄ 100% የታወቀ ነው። እሱ ሸቢ ያስገብታል ልትወስድ? አረ እባክህ ሌላ ሰው እኮ አለ በዙሪያዋ ብሩክ ብቻ ምስል። እንዴ ሀይሜን የሚጠብቃት ሌላ አለ እኮ ሌላ፣ አንተ የማታውቃቸው ሌላ አሉ፣ ሌሎች ማለት ነው። አንተ ብሩክን ሸቢ ያስገባት፣ እኔ አገኘኋት ሀይሜን። አይነፋም አይነፋም እና ውድ ቤተሰቦች ምልላችሁ ፈልጌ ነው። ምንም ነገር ቢመጣ ማለት ነው እያንዳንድሽ፣ በቃ ይቺ ይቺ ጨረቃ ፋሚሊ ራሱ ይሄ የሚፈትናችሁ ጊዜ ነው። ይህንን ድራማ ያመጡት ማለት ነው የመሬ ነው የምላችሁ እና ወደ እውነተኛ እውነት ነው ይሄ ነገር። እንዲሆኗል ምናምን ብላችሁ አትፍሩ። ይሄንን ስራ እናውቀዋለን እኛ ይሄ ስንት እና አብረሽ አብረሽ አብረሽ ራሱ ሰርቶታል። ይሄን ነገር ራሱ ተዘዋውሮ ማለት ነው። እንደውንም ዶክተሩ፣ ፖሊሱ የሻምፖ አስተዋወቂ ነበር። ይሄም አሁን የሆነ ቦታ ቲክቶክ ላይ እናየዋለን። ቤተሰቦች ምንም ቴረራት አይልቀቅባቸው። በቃ ላመናችሁበት ነገር ቆራጥ መሆን አለባቸው። ምንም ቢመጣምን የተቻለንን እናደርጋለን። ከአቅማችን በላይ ከሆነ ደግሞ እግዚአብሔር አለ። ምንም ችግር የለም። መታዘር መሟሟት አይደለም። ደግሞም አይታሰርም። ፈጣሪ ያለ የውሃ አምላክ ፈጣሪ አለ። ግን እንደ ጠቅላላ እውቀት ስነግራችሁ ወንድ ልጅ ይታሰራል፣ ብዙ ነገር ይሆናል። ሰው ምንም ማለት አይደለም ገባችሁ? ኮመንት ስር ጀግና ጀግና የምትሉት የምታሽቃብጡት፣ አዎ ጀግና ነው፣ በቃ ጀግና ነው። ምንም አይወጣለትም። ምንም ምንም አይወጣለትም። ምንም አታመጡም። ሶ ኮመታተሮች አረጋጉት ቢያንስ፣ ማለት ሰው መጥፎ ነገር እንዲናገር አታድርጉ። ስለዚህ ሰላማዊ ነገር እንፍጠር በተቻላቸው መጠን ውድ እህቶቼ እንድጠነክሩ ነው ዛሬ ይሄን ቪዲዮ የሰራሁላችሁ። ሙሉን አልሰማሁትም አለፍ አለፍ እያልኩ ነው የሰማሁት፣ ምክንያቱም አነጋገሩ በጣም ያስጠላል። ዳኒ ተብዬው ዝንጅብል የሆነ እንደው ከእናንተ ጋር በምንቀና ያገናኘው ምንድነው? ሴትና ምንድነው ያመጣው ጦስ የሚባል ነገር ከሶሲ ጋር ፕራንክ ከተሳ በዛ ፕራንክ መዘዝ የሌለ ነገር ውስጥ ተግባቡ በቃ አለቅ። ምንም አዲስ ነገር የለውም እዚህ ጋር ደግሞ ማለት ነው ብሩኬት አስሮ ሃይሜ ዝም ካለት እስኪናያታለን እስኪናያለን እስኪና ዳኒ ላንተ እንደው ካሰበች ሃይሜ ማለት ነው እንደው እኔ ከምላሴ ፀጉር ነቅላለሁ። ብሩኬት አስሮ እሷ ከአንተ ጋር ከሆነች እውነት ከምላሴ ፀጉር ይነቀል ኔ ማለት ነው። አንድ ቀንም ዞራ አታይህም በእርግጠኝነት ማለት ነው። በእርግጠኝነት ዞራ ማታይህም። ምናልባት ሌላ ሰው ልትይዝ ትችላለች፣ መብቷ ነው። አንተን ግን በእንጨት ማትነካም በእንጨትም ማለት ነው። ይሄ አስረግጭ ነግራችኋለሁ። ሲቀጥልም ሌላ ሰውም አትነቃም ሃይሜ ማለት ነው። ብቻ የሆነ በዚህ ድራማ ውስጥ ብቻ የሆነ ነገር አለ። ለማንኛውም ቤተሰቦች፣ ምንም አይነት ነገር በጨረቃ ፋሚሊ ውስጥ ክፍተት እንዳትፈጥሩ እርስ በርሳችሁ። ይሄንን ጊዜ አንድ ላይ ሆናችሁ ማሳለፍ አለባችሁ። እርግጠኛ ነኝ ፋሚሊዎች፣ ይሄ እናንተ ፈተና ነው። እውነቴን፣ ይሄ እናንተ ፈተና ነው። በቃ በዚህ ጊዜ እስኪ ምን እንደሆናችሁ ይፈትኗችኋል። ስለዚህ እንወጣዋለን እግዚአብሔር። ምንም ነገር እንዳትፈሩ፣ ምንም ምንም አይመጣም። አንድና አንድ ይሄ ውሸት የውሸት የውሸት መረጃ የውሸት ፖሊስ ነኝ እንዴ! ፖሊስ እንደዚህ ነው እንዲህ ሱፍ ለብሶ ነው እንዲህ የሚያስተናግደው እንደዚህ? አንተስ ብትሆን የጋዝ ማደያ ጃኬት ለብሰ ሄደህ ነው እንዴ ቃለ መጠየቅ የምታደርገው? አረ ፈጣሪ! አረ ቡቡዬ፣ ጀና ዘነን ብለህ ቲክቶክ ላይ መጣ እየሳቅባቸው ቪዲዮ ስራ በናትህ። እዴ ፋራኮ ሰገጤ ኳረጉን ጭራሽ ጉድ እኮ ነው ቤተሰብ ኧረ በስመ አብ እንዴት እንዳናደደኝ አነጋገሩ ምናምኑ ምናምኑ አንተ ገና የሰው አንተ ገና ሀይሚና ማለህ እጅ ለማስመጣ ብዙ ጊዜ ፈጅብሃል ብዙ ጊዜ ማለት ነው አይ ነው ያኔ በልህ በርግጥ ልትሆንልህ ትችላለች በልህ። ልህ የማያደርገው ነገር ስለሌለ ምክንያቱም ብሩክ ከማንም ሰው ጋር ተደባዶ የማያቅ ልጅ ነው በልህ። ነው ሱኖ ራሱ የመታው እንጂ አይመታውም ነበር። ከማንም ጸብ የሚባል ነገር አላቅም ሲል እንዴት ወንዱ ልጅ ሆኖ ጸብ አያቅም? ራሱ የሆነ ጊዜ ሳወራ እህቶቹ ናቸው ኮመንት ላይ በቃ በመነጋገር የሚፈታ ታጋሽ ሰው አይማታ ምናምን ብለውኝ ነበር እና አሁንም ደግሞ በጣም ትግስቱን ታግሶት ታግሶት ዳኒን የመጨረሻ ትግስቱን ጨርሶት ነው የመጣው እንጂ አይመታውም ነበር። ሲቀጥል ደግሞ የመጣው በአንድና አንድ በክብሩ ነው። በቃ ባላደረገው ነገር ቢያደርገው እንኳን ሰው ችግር የለውም እኮ ቢያደርገው ይሄ ሰው አይከራከርም፣ ግን ሳያደርገው እንዲህ ነው ብሎ ሲለው በጣም ነው የሚከብደው። እንኳን ለሱ ለእኛም ከብዶናል። እኛ አብረነው ነው ያደግነው እሱ ምክንያቱም ከልጅነቱ ገና የዩትብ ቻናል ሳይኖረው ነው የምናውቀው። ገና ፈላ ያለ ፈላ ያለ ማለት ነው። እኛ በዛን ሰዓት ቲክቶክም አልነበረም፣ ምንም አልነበረም፣ ተጠቃሚ አልነበረም። ፌስቡክ ፌስቡክ ላይ ነበር የምናየው በዛን ሰዓት ፌስቡክ፣ ኢንስታግራም ነበር በዛን ሰዓትም ማለት ነው። ሶ ዩቱብ የመጣው አሁን ቅርብ ጊዜ ነው። ቲክቶክ የመጣው አሁን ነው እና ስለ ጨዋነቱ ጠንቅቀን እናውቃለን። ምንም ነገር ምንም ነገር አይፈጠርበትም። ምንም ነገር ነፃ እንደሚወጣ እመኑኝ እህቶቼ ማለት ነው ነፃ ይወጣል። በጉቦ በምናምን ካልሆነ በስተቀር ነፃ እንደሚወጣ ብሩክ መቶ ፐርሰንት እርግጠኛ ነኝ። ሲቀጥል ደግሞ ሀይሚ ራሷ ዝም ብላ አሳልፋ አትሰጠውም ዳኒ ዞር ብላ እንደማታየው ነው የምነግራችሁ። እንግዲህ አላቅም፣ ይሄ ማለት የድራማው ስታይል ስለሆነ ምናልባት ከዳኒ ጋር ሆና ልሰራ ትችላለች፣ አይደ ነው አላቅም። በዛ መካከል ግን ቤተሰቦች ማለት ነው መጥፎ ቃላቶችን ምናምን አትጠቀሙ አትጠቀሙ። ነገ እነዚህ ልጆች መገናኘታቸው አይቀርም ዛሬ ራሱ መሌ ራሱ እናቱ እናቱ አታውቅም። በነገራችን ላይ እናቱ ስትመጣ አለባብሶ ነው ያለፈው መሌ ራሱ ዛሬ እየተናገረ ነበር። ሃይሜም ታይ ብሩክም ታይ ተው እያለ እየተናገረ ነበር። ሙሉ ከን ኮሜንቱ በስማም ሃይሚና ብሩኬን አስታርቁልን፣ ሃይሚና ብሩኬን አስታርቁልን። ጨረቃ ፋሚሊዎች አንድ ሆናችሁ ለብሩክ የመጣው ወጥመድ ዳኒ ማስገባት አለብን። የምሬ ነው። እግዚአብሔር እንደዛ አተማይትሉኝ አላችሁ። እኔ የምሬ ነው። እውነት እንደዛ ቢሆን ደስ ይለኛል። የሐሳቤን ነው የምነግራችሁ ሐሳቤን። የኔ ሐሳብ እንደዚህ ቢሆንልኝ በጣም በጣም ደስ ይለኛል ብዬ ነው የምምለው ቤተሰቦች እና ብዙ ጊዜ ስምል እንትን ይላችኋል እኔ ቢሆን ደስ ነው የሚል በጣም በቃ የምፈልገውን ነገር ነው የምናገረው ፈጣሪ እንዲያደርገው ነው የምናገረው እንጂ ሌላ ነገር አይደለም ቤተሰቦች ለማንኛውም ውድ ቤተሰቦቻችን ዛሬ በጣም ስሜታዊ አድርጎኛ የዳኒ ያነጋገሩ ምናምን መቸከሱ በቃ የሌለ ማለት ነው እና ብሩክም እንትና ቤት ነበረ ዛሬ ማነው ውፍ የኔ ቆንጆ ቤት ስሙ ጠፋኝ፣ ቤኪ እነ ቤኪ ቤት ነበረ። ስለ ሐይም ይጨርሰናል ምናምን ምናምን እያለ እያወራ ነበረ። ጨርሻ ላየሁት ሜዳኒን ሳያው ቀጥታ ቪዲዮ ልሰራ ነው የመጣሁት እና ውድ የጨረቃ ፋሚሊ ቤተሰቦች፣ የቡቡዬ እህቶች ምንም እንዳትፈሩ፣ አለን፣ አለን፣ አለን። በውጭ በውጭ እንዲከራከር ነው የምናደርገው። እስር ቤት ራሱ እስኪገባ አንጠብቅም። እስኪ ግባ፣ እስኪ ያስገባው እናያለን። እስኪ መ- የትኛው ጥፋቱ፣ የትኛው ጥፋቱ? ይሄ የደበደበው እሱ አይታሰብም፣ አይቆጠርም ምክንያቱም በቃ አሳየኝ አለው፣ እምቢ አለው። ተናዶ መታው፣ አለቀ። ምንም አዲስ ነገር የለውም። ይሄ ምንም ይሄ ብዙ ህግ ጫና የሚያስወስድ ነገር የለውም። ህግ ቦታ ቢደርስ ለራሱ እና ለማንኛውም ቤተሰቦች ይመቻችሁ። መጨረሻውን እናያለን። ባይ ባይ። አመሰግናለሁ።